ራስን መግዛት ተመልክቶ እግዚአብሔርን አመሰገነ። ያንንም ወይን እርሱም አልበለው። ውድ ምእመን፣ ጾም ማለት አለመብላት ብቻ አይደለም። ጾም ማለት እኔን የሚገዛኝ ፍላጎት የለም ብሎ ማወጭ ነው። ቅዱስ ባስሊዮስ እንዲህ ይላል፣ ከምግብ ተለይቶ መቆየት ብቻውን ጾም ከሆነ አራዊትም ይጾማሉ። ምክንያቱም እነርሱ ብዙ ቀን ሳያገኙ የሚውሉበት ጊዜ አለና። የክርስቲያን ጾም ግን ፈቃድን ለእግዚአብሔር ማስገዛት ነው። ብዙዎቻችን የምንጾመው ሆዳችን ብቻ ነው። አባቶች ታላቁ ጾም የሚሉት የሕዋሳት ጾም ነው። ቅዱስ ዮሐንስ አፈወርቅ ስለ ጾም ሲናገር እንዲህ ብሎ ይጠይቃል። ከስጋና ከዶሮ ወጥ ስለተከለከልኩ ጾም ትላለህን? እስቲ ንገረኝ። ዓይነ ከዝሙት ጾማልን? ጆሮ ከአሜት ጾማልን? እጅ ከስርቆት ጾማልን? ምላስ ምላስ የሰው ስጋ አሜት እየበላ ወደ የእንስሳ ስጋ ስለከለከለ ምን ዋጋ አለው? አባጋቱ ምላሱን ለመግራት ያደረገው ተጋድሎ እጅግ ይገርማል። ይህ አባት ምላሱ ክፉ እንዳይናገርና በከንቱ እንዳይለፈልፍ ለመከላከል ለሶስት ዓመታት ያህል ድንጋይ በአፉ ይዞ ይኖር ነበር። ዝምታን ካልተማርኩ መጾም ዋጋ የለውም ይል ነበር። ወደዚህ በጾም ወቅት ስልክህን ትጾማለህ፣ አይነት ከማይ አፍህን ትጾማለህ። ነቢዩ ኢዩኤል ጾምን ቀድሱ ይላል። ጾምን ቀድሱ ማለት ጾሙን ለእግዚአብሔር ለዩት ማለት ነው። በጾም ወቅት የምናየው የምንሰማውና የምንናገረው ነገር መቀየር አለበት። ጾም ያለ ጸሎት የሬሳ ጾም ነው። አባቶች ጾምንና ጸሎትን የነፍስ ሁለት ክንፎች ይሏቸዋል። በአንድ ክንፍ መብረር የሚችል ወፍ አይተታቃለ አይቻልም። እንዲሁም ያለ ጾም ጸሎት አይነሳም። ያለ ጸሎትም ጾም ዋጋ የለውም! ደቀ መዛሙርቱ ጋኔን ማውጣት ሲያቅታቸው ይህ ወገን በጾምና በጸሎት ካልሆነው በቀር አይወጣም አላቸው። ለምን? ምክንያቱም ጾም የስጋን ኃይል ያደክማል፣ ጸሎት ደግሞ የመንፈስን ኃይል ያጠነክራል። ጠላት ዲያብሎስ የሚገባው በስጋ በር ነው፣ በምቾት በቅንጦት በመጥገብ በር ነው ጾም ይሄንን በር ይዘጋዋል! አባ ዮሐንስ ሐጺር ይባሉ አባት አንድ ቀን ማታ ራት ልብላ ብሎ ሲዘጋጅ አንድ መነኩሴ መጥቶ አባቴ ሆይ መንፈሳዊ ነገር ንገረኝ፣ አሉ። ራት ሳይበላ ማውራት ጀመሩ።

ሲርብህ ያንን ራብ ወደ ጸሎት ቀይረው ጌታ ሆይ ሆዴ እንደ ራበው ነፍሴ ያንተን ተርባለች በል ያኔ ጾም ኃይል ያገኛል ወዳጄ አንድ ነገር ሊነግር ወዳለሁ ጾም ስትጀምር ፈተና ይበዛባል ይህ ምልክት ነው ጥሩ ምልክት ሌባ ወደ ባዶ ቤት አይገባም ሰይጣን የሚፈትነው መንፈሳዊ ሀብት ማከማቸት የጀመረውን ሰው ነው። ልክ መጾም ስትጀምር የሚያስቆጣ ነገር ይፈጠራል። ወደ ይበጠበጣል። ምግብ ይጣፍጣል። ጓደኞችህ እንብላ ብለው ይጋብዙዋል። አባቶች ምን ይላሉ? ሰይጣን መጾመን ሳይ የድሮ ኃጢአትን እያመጣ ያስታውሳል። ተስፋ ሊያስቆርጥ ይሞክራል። አንተ አጥያተኛ እየጾምክ ምን ዋጋ አለው ይልሃል። በዚህ ጊዜ አባ ሙሴ ጸሊምን ታሪክ አስታውስ። አባ ሙሴ በጾም ወል ሰይጣን በዝሙት ጦር አጥብቆ ተፈታተነው፣ ሊቋቋመው አልቻለም። ወደ አባይስ ድሮስ ሲዶ ነገረው። አባይስ ድሮስም ወደ በረሃ ተመልከት። አባ ሙሴ ጸሊም ሲመለከት በምዕራብ በኩል ብዙ አጋንንት ቆመው አየ። አሁን ደግሞ ወደ ምስራቅ ተመልከት። አባ ሙሴ ጸሊም ሲመለከት እጅግ ብዙ ቁጥር ያላቸው ቅዱሳን መልአክ ተሰልፈው አየ። አባ ይስድሮስም እንዲህ አለው፣ ተመልከት፣ ተመልከት ሙሴ ሆይ፣ ከሚዋጉን ይልቅ የሚረዱን ይበዛሉ። በጾም ወቅት ብቻህን አይደለህም። ወዳጄ ጾምህ የጦር ሜዳ ነው። በረሃብ እሳት ሰይጣን የቀጣህ እንደሆነ አስብ። የጾም መጨረሻው ምንድን ነው? ክንፍ ማውጣት ነው ክንፍ ማውጣት ነው ብለናል። ያ ክንፍ ደግሞ ፍቅር ነው። እግዚአብሔር እንዲህ ይላል፣ እኔ መረጥኩት ጾም ይህ አይደለምን እንጀራን ለተራበት ቁርስ ዘንድ የተሰደዱትን ድሆች ወደ ቤት ታገባ ዘንድ አይደለምን? ኢሳይያስ ምዕራፍ 58። ከራስ ቀንሰ ለሌለው ካልሰጠ ያደረግከው ነገር ጾም ሳይሆን ገንዘብ ቁጠባ ነው የሚሆነው። የጾም ትርፉ ለድሆች መድረስ አለበት! ቅዱስ ኒቆላስ ገና ሕፃን እያለ ሮብና አርብ የእናቱን ጡት አይጠባም ነበር ይባላል። እያደገ ሲሄድ ግን ጾሙን ወደ ምጽዋት ቀየረው። በድብቅ እየሄደ ለድሆች ወርቅ ይጥል ነበር። ጾም ልብን ያለሰልሳል። የራበው ሰው የተራበውን ሰው ስሜት ይረዳል። ዛሬ ስትጾም ቢያንስ የአንድ ቀን ምሳህን ዋጋ ለተራበ ሰው ስጥ። ያኔ ጾምህ በሰማይ መዝገብ ላይ ይጻፋል። ጾም የነፍስን ነፃነት የመመለሻ መንገድ ነው። ነገ ያለምንም ምንከር ለእግዚአብሔር እሺ ማለት እንድንችል ዛሬ ለስጋችን እምቢ ማለትን የምንለማመድበት ትምህርት ቤት ነው። ስጋ ለነፍስ ነፍስ ደግሞ ለፍቅር ትገዛ ዘንድ ያሰለጥነናል። ለዚህ ነው አበው ስለ ጾም ሲናገሩ ጾም ቅጣት ሳይሆን መድኃኒት ነው የሚሉት። የውስጣችንን ህማማት የሚፈውስ ህሊላን የሚያነጻ መድኃኒት ቅድስት ቤተ ክርስቲያን ጾም ለጸሎት፣ ለንሳ ለቅዱስ ቁርባንና ለፍቅር ሥራ ነፍስ እንደሚያዘጋጅ ምን ጊዜም ታስተምራለች። አንድ አጭር ታሪክ ልንገህ። አንድ ወንድም ወደ አባ አንቶስ መጣና አባቴ ሆይ ከውስጥ የሚወጣው ክፉ ምኞት እንዴት መዋጋት እጀምራለሁ ሲል ጠየቃቸው። አባ አንቶስ በትዕግሥት እያዩት እንዲህ ታገስ። ራስን ለትንሽ ስራና ለጸሎት ስጥ። የትህትናን ስራ ጠብቅ። አይንህንና ምላስን ግራ ቀስ በቀስ ይህ ልምምድ ለትልቁ ተጋድሎ ያዘጋጃል። የአባቶቻችን ምክር እኮ የተወሳሰበ አይደለም። ምክንያቱ ልብ ቀላል ናትና፣ ልብ የሚላት የዘወትር ስራን፣ ቋሚ ጸሎትን እና የትዕቢትን ልማድ ቀስ በቀስ መስበር ብቻ ነው። ር ቢ ይሰርስልገውወጅ ጾም የትጋት ማሠልጠኛ ሜዳ የገናማ ባቱስ ይህን የልቦና ትጋት ኔፕሲስ ይሉታል። ይውም አንድ ክፉ ሀሳብ ገና ሲጸነስ ማየት፣ ሳንከተለው ስሙን ለይቶ ማወቅና ወደ ጸሎት መመለስ ማለት ነው። በቅጥር በላይ የቆመ ዘበኛ ጠላት ከሩቁ ሲመጣ አይቶ ይዘጋጃል። ዘበኛው ከዘገየ ግን ጉዳቱ ከደረሰ በኋላ ነው። አባቶች የሚያስተምሩት ይህንኑ ነው። የቁጣን ስትንፋስ የምኞትን መለኮስ፣ ወይም የስግብግብነትን የመጀመሪያ ስሜት አስተውልና ቶሎ እርምጃ ውሰድ። ጾም የአእምሮ ረፍት ማጣት የሚያባብሱትን የሥጋ ፍላጎቶችን በማዳከም ሰውነታችን ለዚህ ውስጣዊ ጥበቃ እንዲታዘዝ ይረዳዋል። ዘዴውን በደንብ ለመረዳት ከአባ ሙሴ የተገኘን አንድ ታዋቂ ምሳሌ ነው። አንድ ወንድም በትዝታና ባሮጌ ኃጢአ ተጨንቆ ወደ አባ ሙሴ መጣ። አባ ሙሴም ይህን ወንድም ወሰዱና ከአንድ ውሃ የማሰሮ ወደ ገበታ ውሃውን ደጋግሞ እንዲገለብጥ አደረጉት፣ ውሃው እስኪጠራ ድረስ። ከዚያም እንዲህ አሉት፣ ክፉ ነገሮች ቦታ እንዳያገኙ ልብን በጸሎት በቅዱሳት መጻሕፍትና በበጎ ስራ ሙላው። ይህ በተግባር የሚታይ ሕግ ነው፤ መልካሙን በመሙላት ክፉን ማስወገድ። ጾምም የዚህ አካል ነው። ስንጾም ለጸሎት ለንባብ፣ እና ለምግባር የሚሆን ጊዜና ፍላጎት እናገኛለን። ልብን በአዲስ ነገር በመሙላት አሮጌውን የስጋ ምኞት እናስወጣለን። በአግባቡ ለመጾም በትክክለኛው ምክንያት መጀመር አለብን። ትዕቢት ውጫዊውን ጾም ያበላሽዋል። ለመመስገን ብሎ የሚራብ ሰው ገና ሳይጀምር ጾሙን አበላሽቶታል። አባቶች ይህን ደጋግቦ ይናገራሉ። በትህትና ጾም ለታይታ አታድርግ። ጾም በአንተና በፈጣሪ መካከል የሚደረግ ምስጢር ነው። የተዘጋውን የልብህን ክፍል የሚቀድስ ስውር ስርዓት፣ በጸጥታ አድርገው አታውጭ። ከፈለግ በስውር የመስቀል ምልክት ተማትበ፣ ጌታ ሆይ ይህችን ትንሽ ጾም ለነፍሴ መፈወሻ ተቀበልን ይበል። ታዲያ አንድ ክርስቲያን ሲጾም በተግባር ምን ማድረግ አለበት? አንደኛ ራስን ለስርዓት ለቀኑን አስገዛ። ስርዓት ቀኑን በልክ ስለሚመራው ጾም ባዶ መራ ብቻ ሳይሆን ወደ እግዚአብሔር የተቀረጸ ሕይወት ይሆናል። ጠዋት ቀደም ብለህ ተነስ፣ ቋሚ ጸሎት ይኑርህ፣ ጠዋትና ማታ መዝሙር ድገም። እንደ አቅመ መጹት አባቶች ጾምን ከጸሎት ከስራና ከልግስና ጋር አስተሳስረው ሙሉ ያደርጉት ነበር። ይህ ስታደርግ ጾም አመጋገብ ሳይሆን ሕይወት ይሆናል። አንድ ወንድም ነበር፣ አብዝቶ ይጾማል፣ ነገር ግን ንዴቱን አይተውም ነበር ጾም እንዳልጠቀመው እያማረረ ወደ አንድ አረጋዊ ይመጣ። ሽማግሌውም እንዲህ አሉት፣ ስት ጾም ማን ያስተውልሃል? እግዚአብሔር ያስተውልሃል። ነገር ግን ቁጣን ካልተውክ የጾምን ምግብ ለትዕቢት ሰጠኸው ማለት ነው። የዋህነት የሌለው ጾም ዘይት እንደሌለው ባዶ መብራት ነው። ስለዚህ ሁልጊዜ ጾምን ከትህትና ጋር አጣምሮ ራስን ዝቅ አድርገህ በተሰማ ቁጥር ጾሙ ይበልጥ ይፈውስሃል። ስንጾም ሰውነት ረጋ ይላል። አእምሮም የጭና አጭር ጸሎት አባቶች በጾም ወቅት አብዝተው የሚጸል ጌታ ኢየሱስ ክርስቶስ ሆይ ማረኝ። ከመብላት የተረፈው ካተነፋሰ ሲሰጣል ይዋሃድ ልብ በተንሸራተተ ቁጥር የምትይዝበት ገመድ ይሆነ። ጾም መራብን መለማመድ ነው። የምድሩን እንጀራ ብቻ መተው ሳይሆን የሰማዩን እንጀራ መራብ ነው። ለቤተ ክርስቲያን ስርዓት ጾም ወደ ቅዱስ ቁርባን የሚደረግ ጉዞ ነው። ከቅዱስ ቁርባን በፊት የጾም ጊዜ የምትደነግገው ልብ ይዘጋጅ ዘንድ ነው። አንድ ታሪክ አለ። አንድ ወንድም ወደ አባ ጳውሊ መጣና በስርዓት ጾማለሁ፣ ጸልያለሁ፣ ነገር ግን ልብ ያሁንም ቀዝቃዛ ነው አላቸው። አባ ጳውሊ መለሱለት፤ ልብ ሲቀዘቅዝብህ ሁለት ነገር አድርግ የመስቀሉን መከራ አስብ እና ቶሎ ብለህ አንድ በጎ ነገር አድርግ። እጆችን ለሌሎች ወደ መስራት ይዘርጉ። ያ አባባውሊ ምክር ሁለት እውነቶችን ያሳያል፦ የውስጥ መስጦንና ፈጣን ተግባርን። ጾሙ ወደ ምህረት ስራ መምራት አለበት። የዳስን ራብ የሚፈውሰው የተራብን በማብላት ነው። ጥማትም የሚረካው የተጠማን በማጠጣት ነው። ስለዚህ ጾም የግል ብቃት ማሳያ ሳይሆን የፍቅር ልምምድ ነው። አባቶች ስለ ጹም ንጽጽር ያስጠነቅቁናል። አንድ አባት እንዳሉ ጾማችን ከሌላ ሰው ጋር ካወዳደር ገና ሳንጀምር ተሸንፈናል። እያንዳንዱ ነፍስ የራሱን መንገድ አለው። ጾም ትንሽ ቢሆንም እንኳ በቅንነትና በትህትና ከሆነ እንደ ሺፍታው ወርቅ ውድ ነው። ከታመም ክጾም፣ ሊቀል ይችላል። ጠንካራ ከሁን ልትገፋ ትችላለ። ነገር ግን ሁል ጊዜ ከአባቶች ምክር ጋር ይሁን። አባቶች መነኮሳትን በታዛዥነት እንዲጾሙ የሚያደርጉት ትዕቢት እንዳያርግባቸው ነው። ስንታዘዝ፣ ጾሙ ትሕትናና ፍሬ ያፈራል። እስቲ አሁን እንደ አብይ ጾም ያሉ ረጃጅም ጾማትን እንዴት እንደምንዘጋጅ በንስሐ ጀምር ልብህን ለእግዚአብሔርና ለንስሐ አባት በመክፈት ወደ ጾም ግባ። ንስሐ እንደ መብራት ማጽዳት ነው፣ ጸሎት እንዲበራ ህሊናን ያጠራል። ከንስሐ በኋላ እቅድ አውጣ። ምን ያህል ቀንሳለሁ? ምን አይነት መጽሐፍ አነባለሁ? የትኞችስ ቀናት መጸውታለሁ? ብለውስ ስርዓት ልብን በመንገዱ ላይ ይጠብቃል። ይሁን እንጂ ፈተናን ጠብቅ። በምጾምበት ጊዜ ጠላት አብዝቶ ይፈትናል። በስጋት ስትደክም አእምሮ እንደሚሳል ስለሚያውቅ ነው። አትደነቅ፣ ይህ የስልጠናው አካል ነው። በገዳም የሚኖሩ አባቶች በኃይለኛ ሐሳቦች ይፈተኑ ነበር፣ ነገር ግን ወደ ጸሎታቸውና ወደ ሥራቸው ይመለሱ ነበር። ንቁ ሁን፣ ሐሳቡን አታስተናግደው፣ ስሙን ለይተህ ወቀው፣ እንደ ደመናም እንዲያልፍቶ ወደ ጸሎት ተመለስ። ቅዱስ ዮሐንስ አፈወርቅ መንፈሳዊ ሕይወት እንደ መሰላል አለው ይላል። እያንዳንዱ ደረጃ ትንሽ ትሩፋት ነው፣ መተው፣ ትህትና፣ ትዕግስት፣ ነፍስ ቀስ ብላ አንድትወጣ ይመክራል። ጾም የዚያ መሰላል አንድ እርከን ነው። አንድ የወደቀና የተነሳ ሰው ታሪክ እንገር። በጾም የታወቀ አንድ ወንድም በታላቅ ኃጢአት ወደቀና በአፍረት ሸሸገው፣ በመንፈስ ታመመ። በመጨረሻም ወደ አንድ አባት መጣና ሁሉንም ተናዘዘ። አባቱም እንደገና እንዲጀምር ነገሩት። ጾሙን፣ ጸሎትን፣ ትንንሽ የሆኑ የአገልግሎት ስራዎች፣ ዳነ። ይህ የሚያሳየን ጾም የአንድ ጊዜ ፈውስ ሳይሆን የመመለስ ልምምድ መሆኑን ነው። ንስሓ መንገዱን ይከፍታል። ጾም ደግሞ ወደ መታደስ የሚወስድ ጎዳና ይሆናል። በመጨረሻ ምህረትን አስታውስ። ጾም ወደ ምህረት መምራት አለበት። አጥብቀበት ጾም ነገር ግን ፍቅር ቢጎልህ ጾሙ ግቡ ስቷል። የአባቶች ምክር ሁል ጊዜ ጥብቅነት